ሰላም እንደምናመሻችሁ፣ የኢትዮ አዲስ ዴይሊ ታዳሚዎች፣ የዛሬውን አበይት ዜናዎቻችንን ይዘን ቀርበናል ከደቡብ ኢትዮጵያ ጂንካ ከተማ አስደንጋጭ የጤና ሁኔታ፣ ከፌዴራል ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስትር ዴታ የሆኑት አቶ ታዬ ድንዳ የክስ ብያኔ፣ እንዲሁም ከመካከለኛው ምዕራብ አፍሪካ ማሊ እየደረሰ ያለውን አሳሳቢ የጸጥታ ሁኔታን ጨምሮ ሰፋ ያሉ መረጃዎችን ይዘን ቀርበናል። እስከ መጨረሻው ከኛ ጋር ቆዩ። በደቡብ ኢትዮጵያ ጂንካ ከተማ የተከሰተው አሳሳቢ የጤና ቀውስ። መጀመሪያ ትኩረታችንን ወደ ደቡብ ኢትዮጵያ ክልል አሪዞን በምትገኘው ጂንካ ከተማ እናዞራለን። በከተማዋ ምንነቱ ባልታወቀ ህመም የአምስት ሰዎች ህይወት ማለፉ የተሰማ ሲሆን ይህ አስደንጋጭ ዜና ማህበረሰቡን በከፍተኛ ጭንቀትና ስጋት ውስጥ ትሎታል። የከተማዋ ነዋሪዎች በፍርሃት ውስጥ መሆናቸውን የገለጹ ሲሆን ሰው ተጨንቀኖ ያለው ሐዘን እንኳን ለመሄድ ፈርቶ የሚቀርም፣ በድፍረት የሚሄድም አለ። በመረበሽ ስሜት ውስጥ ነው ያለ ነው በማለት የሁኔታውን ክብደት ለቲክባ ኢትዮጵያ ተናግረዋል። የሟሾች ዝርዝርን በተመለከተ ቲክባ ኢትዮጵያ ባሰባሰበው መረጃ መሰረት ህይወታቸውን ያጡት ሶስት ሰዎች በአንድ ቤተክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ ናቸው። ከነዚህ ውስጥ አንዱ በጂንካ ሆስፒታል ህይወቱ ሲያልፍ፣ ሌሎቹ ሁለቱ ወደ አዋሳ ሪፈራል ሆስፒታል በሚወሰዱበት ወቅት አንደኛው በመንገድ ላይ ሁለተኛም ደግሞ አዋሳ ከደረሰ በኋላ ህይወቱ አልፏል። ከዚህም የከፋው ደግሞ ከነዚህ ታማሚዎች ጋር ቀጥተኛ ግንኙነት የነበራቸው አንድ ሐኪምና አንድ ነርስም ህይወታቸውን ማለፋቸው ሲሆን ይህም የአሟዋሾችን ቁጥር አምስት አድርሶታል። ይህ ደግሞ ለሕክምና ባለሙያዎች ከፍተኛ አደጋ መደቀኑን ያሳያል። በጂንካ ሆስፒታል የሚሰሩ አንድ ሐኪም ለቲክቫህ ኢትዮጵያ እንደገለጹት ታማሚዎቹ ያሳዩት የነበረው ምልክት የወባ አይነት እንደነበር፣ አንዳንዶቹ ደግሞ ካፍንጫቸው ደም መምጣትና ማስቀመጥ ምልክቶች ታይቶባቸዋል። ሐኪሙ በአስር ቀናት ውስጥ አምስት ሰዎች መሞታቸውን ያረጋገጡ ሲሆን ከሁለት ሳምንት በፊትም ተመሳሳይ ምልክት ያሳየ አንድ ታካሚ ህይወቱ ማለፉን አስታውሰዋል። ከዚህ ቀደም ከሞተው ሰው ጋር ንክኪ የነበራቸው ሰዎች ካንድ ሳምንት በኋላ ተመሳሳይ ምልክቶችን ማሳየት እንደጀመሩም አብራርተዋል። ምንም እንኳን ሀኪሙና እነርሱ ከታማሚዎች ጋር ቀጥተኛ ንክኪ ቢኖራቸውም የህመማቸው ምክንያት ከዚህ የመነጨ ነው ለማለት ጥልቅ ማጣራት እንደሚያስፈልግ ገልጸዋል። እንዲሁም ለጊዜው ተመሳሳይ ምልክቶች መታየቱ ብቻ አዲስ ወረርሽኝ ነው ለማለት እንደማያስደፍር አስረድተዋል። የአሪዞን ጤና መምሪያ በጉዳዩ ላይ ተጠይቆ ለቲክቫህ ኢትዮጵያ በሰጠው ምላሽ ጉዳዩ በፌዴራል ደረጃ መግለጫ የሚሰጥበት በመሆኑ ለጊዜው ምንም መረጃ መስጠት እንደማይችል ገልጿል። የምርመራ ውጤቶች ገና እንዳልተጠናቀቁና ሲረጋገጥ በፌዴራል ወይም በክልል ደረጃ መግለጫ እንደሚሰጥ አስታውቋል። ሆኖም የምርመራ ውጤቱ መቼ እንደሚገለጽ ወይም ሌሎች ዝርዝር መረጃዎችን ለመስጠት ፈቃደኛ ሳይሆን ቀርቷል። የዞኑ አስተዳዳሪ አቶ አብርሃም አታን በስልክ ሙከራ ቢደረግላቸውም ይናገሩ አልቻሉም። የጅንካ ሆስፒታል ግን ጉዳዩን ለማጣራት ከክልሉ ከመጡ ባለሙያዎች ጋር በመሆን እየሰራ መሆኑ ገልጿል። በመጨረሻም የኢትዮጵያ ጤና ሚኒስቴር ወቅታዊ የጤና ጉዳይን አስመልክቶ በሰጠው መግለጫ በደቡብ ኢትዮጵያ ጂንካ ከተማ ሄሞራጂክ ፊቨር የተባለ በሽታ መከሰቱን አረጋግጧል። ሚኒስትሩ በበሽታው እስካሁን ስምንት ሰዎች መጠጠራቸውንም አመልክቷል። ሚኒስተሩ የበሽታውን መንስኤ ለማወቅ ተጨማሪ ስርጭትን ለመግታትና ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ስፍራው በመላክ የመስክ ግምገማዎችን እና የላብራቶሪ ምርመራዎችን እያከናወነ ይገኛል። በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታና የህክምና አገልግሎት አሰጣጥን እያጠናከረ እንደሆነ አብራርቷል። ለህብረተሰቡ የተሰጡ የመከላከያ ምክረ ሀሳቦች የሚከተሉት ናቸው። የጤና ሚኒስቴር ሌላ ተጨማሪ መግለጫ እስከሚሰጥ ድረስ የሚከተሉትን ጥንቃቄዎች እንዲተገብሩ አሳስቧል። አንደኛ፣ በአፍ በአፍንጫና፣ በሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወዲያውኑ ወደ ህክምና ተቋማት በመሄድ የላብራቶሪ ምርመራ ማድረግ። ሁለተኛ፣ ምልክት ከታየበት ከማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም። ሶስተኛ፣ ሁልጊዜ እጅን በሳይንታይዘር ወይም በውሃና በሳሙና በመታጠብ ማጽዳት። አራተኛ ማንኛውም የጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞሮጂክ ፊቨር መሰል በሽታዎችን ለይቶ ማወቅ፣ መመርመር፣ ማከምና ሪፖርት ማድረግ። በጂንካ ከተማ ያለው ሁኔታ አሳሳቢ ሲሆን የጤና ባለስልጣናት ይህን ያልታወቀ በሽታ ለመቆጣጠር ከፍተኛ ጥረት እያደረጉ ነው። ህብረተሰቡም የመከላከያ ምክረ ሀሳቦችን ተግባራዊ በማድረግና ጥርጣሬ ሲኖር ወደ ሕክምና ተቋም በመሄድ የበኩሉን አስተዋጽኦ ማበርከት ይኖርበታል። የቀድሞ የኢትዮጵያ የሰላም ሚኒስትር ዴታ አቶ ታየ ደንደአ ከተከሰሱባቸው ሶስት የክስ መዝገቦች በሁለቱ ነጻ መባላቸውን ጠበቃቸው አቶ አበራ ንጉሴ አስታውቀዋል። አቶ አበራ ለዶቼ ቬሌ እንደነገሩት ዛሬ ህዳር 3 2018 ያስቻለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬ ከተከሰሱባቸው ጭብጦች በሁለቱ ከባድ ክሶች ነጻ ብሏቸዋል። አቶ ታዬ ነጻ የተባሉባቸው የክሶች ጭብጦች አንደኛው በኢትዮጵያ የወንጀል ህግ አንቀጽ 251 ሀመሮ 10 ለተጠቀሰው ከጠላት ጋር ማበር እና ሁለተኛው ደግሞ የሀገር መከላከያን ለመምታት ግዙፋዊ ዝግጅት አድርገዋል የሚሉ ናቸው። ሆኖም አቶ ታዬ የጸና ፍቃድ ሳይኖራቸው የጦር መሳሪያ ይዞ መገኘት በሚለው ክስ በሰነድም ሆነ በሰው ምስክርነት ማስተባባል ባለመቻላቸው ጥፋተኛ መባላቸውን ጠበቃ በራ ገልጸዋል። ጠበቃው አክለውም አቶ ታዬ ከተከሰሱባቸው የወንጀል ክሶች በዋና ዋናዎቹ የሰነድ የሰነድና የተንቀሳቃሽ ምስል ወይም ቪዲዮ ማስረጃዎች በበቂ ሁኔታ በመከላከላቸው ነፃ መባላቸውን አስታውቋል። ፍርድ ቤቱን ጥፋተኛ በተባሉበት ክስ የቅጣት አስተያየት ለመስማት ህዳር 15 ቀን 2018 ቀጠሮ መስጠቱንም ጠበቃው ተናግረዋል። ጠበቃ በራ አቶ ታዬ ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤን ጨምሮ በተከላካይ ምስክርነት እንዲቀርቡላቸው ጠይቀው እንደነበር ገልጸው ፍርድ ቤቱ ግን ምስክሮቹ አላግባብ ሳይሰሙ እንዲታለፉ ማድረጉ አቶ ታዬ ጥፋተኛ እንዲባሉ አድርጓቸዋል ሲሉ ወቅሰዋል። በዚህም ተከሳሹ ጥፋተኛ በተባሉበት የወንጀል ጭብጥ ይግባኝ እንደሚጠይቁ ጠበቃ በራ አረጋግጠዋል። ማሊ ውስጥ እየተካሄደ ያለው አሳሳቢ የጸጥታ ሁኔታና ዓለም አቀፍ ትርጉሞች። ከሀገራችን አልፎ ወደ አፍሪካ ሀገር ስንዘልቅ ደግሞ የተሰማ አሳዛኝ ዜና ከመካከለኛው ምዕራብ አፍሪካ ማሊ እየደረሰ ነው። የጃናት ናስር አልኢስላም ዋል ሙስሊሚን ወይም ጄኤንአይኤም ታጣቂ ቡድን የማሊ ዋና ከተማ የሆነችውን ባማኮን ከበባ ውስጥ በማስገባት ሽባ አድርጓታል። ይህ ሁኔታ ማሊ በእስላማዊ አሸባሪ ቡድን የምትመራ የመጀመሪያ የአፍሪካ ሀገር የመሆን አደጋ ላይ ጥሏታል። ይህም እጅግ አሳሳቢና ህዝቡን ወደ ከፋ ችግር የሚከት ነው። የከተማዋ መዘጋት በሚሊዮኖች የሚቆጠሩ ሰዎችን የዕለት ተዕለት ኑሮ እያወከ ለምግብ ለመድኃኒትና ለሌሎች አስፈላጊ አገልግሎቶች መድረስን አዳጋች አድርጎታል። አንዳንድ ተንታኞች ይህ አሳዛ ዘንግ ክስተት በምዕራባውያን እና በአሜሪካ ዘንድ የተለየ ትርጉም ሊሰጠው ይችላል ብለው ይተረጉማሉ። ማሊ፣ ቡርኪና ፋሶና ኒጀር በቅርብ ጊዜ ከምዕራባውያን ሀገሮችና ከአሜሪካ ጋር የነበራቸውን ግንኙነት በማቋረጥ የራሳቸውን ፖሊሲ በመከተል አንዳንዴ ምዕራባውያንን የሚቃወሙ አቋሞችን በመያዝ ይታወቃሉ። በዚህ የተነሳ በእነዚህ አገሮች ውስጥ የሚፈጠረው አለመረጋጋት የቀድሞዎቹ አጋሮች ከአገዛዙ ጋር በነበራቸው አለመግባባት የተነሳ ደስታን ሊሰጣቸው የሚችልበት ሁኔታ እንዳለ አንዳንድ ተንታ ተፈጻሚዎች በጥርጣሬ ይመለከቱታል። ይሁን እንጂ ይህ ግን የተዛባ ትርጓሜ ሲሆን በእርግጥም የትኛውም አካል በአሸባሪ ቡድኖች የሚፈጠረውን አለመረጋጋት ደስታ የሚያመጣለት አይሆንም። ይልቁንም ምናልባት በችግሩ ውስጥ ተሳትፏቸው ሊቀንስ ወይም ለውጥ እንዲመጣ የተስፋ በር ሊሆን ይችላል የሚል ግምት ሊኖር ይችላል። በሌላ በኩል ሩሲያ ይህን ሁሉ ዝም ብላ ቁጭ ብላ ትመለከት ይሆን የሚለው ጥያቄም ይነሳል። ሩሲያ የፈረንሳይና ሌሎች ምዕራባውያን ኃይሎች ከሳህል ክልል ከወጡ ወዲህ በማሊ በቡርኪና ፋሶና፣ ኒጀር ወታደራዊና የፖለቲካ ተጽዕኖን እያጠናከረች መጥታለች። የዋግነር ቡድን በመባል የሚታወቁት ቅጥረኞችም በክልሉ ውስጥ ንቁ ተሳትፎ አላቸው። የJNIM ወደ ስልጣን መምጣት ሩሲያ በክልሉ ያላትን ጥቅም በእጅጉ ሊያወሳስበው ይችላል። ሩሲያ ብዙውን ጊዜ ራሷን ከአሸባሪነት ጋር እንደምትዋጋ አድርጋ ታቀርባለች። ስለዚህም የአሸባሪ ቡድን ስልጣን መቆናጠጥ ቀጥተኛ ጥቅሟ ላይሆን ይችላል። ሆኖም በክልሉ ውስጥ ያለውን ክፍተት ለመሙላት እና የምዕራባውያን ተጽዕኖ የበለጠ ለመቀነስ እድል ሊሆንላትም ይችላል። ስለዚህ ሩሲያ ዝም ብላ ከመመልከት ይልቅ የራሷን ጥቅም በሚያስጠብቅ መልኩ በሁኔታ ውስጥ ጣልቃ ለመግባት ወይም አዲስ ከሚመጣው ኃይል ጋር ግንኙነት ለመፍጠር ልትሞክር እንደምትችል መገመት ይቻላል። እስካሁን ለዛሬው የኢትዮ አዲስ ዴይሊ ዜናዎቻችን ይህንን ይመስላሉ። በቀጣይ አበይት ዜናዎችና ሌሎች አዳዲስ መረጃዎችን ይዘን እስክንመጣ መልካም ጊዜ